ሚኒስትር ለምንድን ነው ደብድቦ በሳት እስከ ማቃጠል ደረጃ ሊደርስ የቻሉ? እንግዲህ ልጆቹ እንደሚሉ ከሆነ የሆነ ሻሀን ገመር ጠፋ አሉ። ያን ሻሀን ገመር ሲጠፋ ከዛ በኋላ ያን ሻሀን የገመር የጠፋ ጊዜ የሻሀኒቱ ባለቤት በትሩን እሷ ላይ ጀመረ። እነኞቹ ደግሞ ሴት ስለሆን አልቻል ቁመንጨር ዝም ብላ ነው ጠገበ ደብድቦ የጨረሳ ጊዜ ደም በደም ካረጋት በኋላ ሞተችልና እንደገና ለጨረሳ ብሎ አንቦባ ሌለኩ ውስጥ ሲነሳ ነው የጮኸ ነው እንጮህ እዛ ጊዜ ለቀቀልን። አንቦባውን ከዛ በኋላ ልጅቱ የደም ግፊት ደም ግፊት አሯሩቷት ወደ ወትታ በመስኮት ትዝለል በጣቀት ትዝለል። የምናውቀው ነገር የለም እላሉ እኔን ማለት ነው። ቤት ግቡና ደሙ ንጠቡት አረቡ እንዳያየው ብሎ ቮይስ አድርጎላቸዋል። ለአንቺ ነው ቮይስ ያደረገው ደሙን ጠቦ ሲል አንቺ ምን ብለሽ መለሽለት? እንዴት ምንም አላልኩትም። መልስ ሰጠሽ እንጂ ደም ጠቢ እኮ የተባልሽው አንችለሽ። የወንጀል ተባባሪ ማለት ነው። እሺ፣ ኦኬ፣ ቀላል ነገር ኮን። ይኸውልሽ ቀላሉ ነገር አንቺ እዚሁ ካለችበትን ብቻ ለእኔ ጠቁሚኝ። ከዚህ ጉዳይ ውጪ አይ ካልሽ ግን ለፖሊስ ደም ጠብ የተባልሽው አንቺ ነሽ። አንቺ ደሙን ጠብ ያለሽን ቮይስ ላኪልኝ። እሱን ካላክሽ ነው ያልፋታልሽ። ንገሪያት፣ እሱ አንቺና እሱ ግንኙነት እንዳላችሁ። ስሚ፣ በሚስቱ ላይ ንገሪያት፣ በሚስቱ ላይ አንቺ ሚስቱ ችግር ተፈጠረ ብለሽ አወራሽ። ነገር ግን በሚስቱ ላይ አንቺና እሱ ግንኙነት እንዳላችሁ፣ የተለየ ግንኙነት እንዳላችሁ ልሽ። ረሀማ በደንብ አዳምች አሁን እኛ የሚዲያ ሰዎች ስለ በደንብ አዳ ሌላ ሰው ገብትሻል በቂ መረጃ ይሰጠናል። ስለዚህ አዳ፣ እሱ ሚስት አለው ባለትዳር ነው። ግን አንቺ በሚስቱ ላይ የሆነ ነገር እንዳላቸው አንቺ ናሱ ይሄንን ነገር ደግሞ ይቺ ልጅ ስለምታቅ፣ ይቺ አሁን የተደበደበች ስለምታቅ በዛም በዚህም ብለሽ አስደብድበሽ አንቺ እንዲህ አይነት ችግር እንደፈጠርሽ ነው እየሰማን ያለ ነው። በሚስቱ ላይ በሚስቱ ላይ ምን እንደምታረግ ንገሪያት። ያለበለዚያ ሁለታችሁም እዚህ ትፋጠጣላችሁ። ቁጭ ብላችሁ ይቺ ልጅ የደረሰችበትን ነገር ታወጣላችሁ እንጂ አረጋሽ ትሙት ማንም አይለቃችሁ። ምክንያት ንገር። ቁልፉ ሳይሆን እዚህ ጋር አሁን ያለው ቁልፉ ሳይሆን ባለትዳር ነው፣ ሚስት አለችው። አንቺ ግን በሚስት እንዳለችው እያወቅሽ አብረሽ ከሱ ጋር አሸሸ ገዳሜ ስትይ እንደነበረ፣ ይህንን ነገር ደግሞ ይህቺ ልጅ ታክሲ ስለነበረ በቻርጅ ሰበብ አርጋችሁ ልጅቷን እሱ እንደቀጠቀጣት አሁን ልጅቱን በትሩን፣ አዳምጪኝ ሀዲዱን ጨርሶባት አዲዱን ትጨርስባት ብረቱን ትጨርስባት፣ ይቀለጠምበት ከዛ ደሞዋ ቅንጭላቷንም ተፈርክሳለች፣ ጥርሷንም ወልኳን ያ ሁሉ እያለ አንቺ መጀመሪያ ውጪ እና ልጨርሳቸው እያለ እያለ አይደል እንዴ፣ ልጅቱ ደሞ አሯሯ ጧት የጠፋያችሁ ለምን ትደብቃለች፣ ቢላ ሴት አይደለች ለምን ትደብቃለች? ምንድምንድ አሰላሁብም ልጅቱ መጀመሪያ ሰውየው መጀመሪያ ሰውየው መጀመሪያ በዱላ እንደሚታት እና ዱላው ቆልጥምጥም አርጎ እስተሚል ዱላው ሲቀለጥምበት አንገቷን ረግጦ ጥርሷን እንዲያዋለቀ እና አናቷን እንዲፈረከሳት ጓደኛች ተናካለ። ከዛ ደግሞ የተረፈ ደግሞ በትሩ ትንሽ ነው እያልሽ አንቺው ያ ሁላ ሁላዴም አይኔ በረቱ አይኳን ደሙን አይቼ ቤቱን ከፍቼ ገብቼ አይቼ ነው ይ አዲ አንቺ ለምን ታቀልዋለሽ? ነገሩን ለምን ታቀልዋለሽ? ብዙ አትመታችም። እኔ ወይ ነገር ያለው እኔ እያቃለልኩት አይደለም። ያንን ሲል እኔ ጆሮዬ ወላይ አልሰማኝም። እሷ አንሻ ነገረች አሸን እሷ ነገሩ በፊት እና እሷ ቅር ስለተባባልን ነገር እኔ ወላሂ ሰው እኮ የሰማ ነው። እኔ ወይ ሀሌላ ጉልፋ ሁኜን እንደሆነ ያለው እንጂ እኔ እኔ መናገር ግን ብዬ ነው ምነገረ እኔ እንደዛ ሲል አልሰማሁት። ወዴት ይች እንደሆነ አላቅም። ስለተደናገጥ ነው ሲጀመር እንትን ብለ ነው፣ እኔ አልሰማሁት። እኔ ቅን መጋፋት አይደል? ራህማ ላላ ራህማ ላላ ብለች በትሩን ትጨርስባት። ሁለታችሁ ቁማችሁ ቤቱን ዘግቶ አንገቷን ረግጦ እንደመታት አንገቷን ረግጦ በትሩን ትጨርስባት። አይናችሁ ብረታችሁ እያየ ማል ዝሚያላችሁ የጠገባ ጊዜ ማይለቀቃት ይግደላብላችሁ እንደገና ከዛ በኋላ የማሩ ቋታ አይደል በመስኮት ያመለጣያችሁ ትሙትን ማትሙት የምታውቁት ነገር የለም አውቃለሁ ብላችሁኛል። ግን መጀመሪያ በትሩን ጨርሶባት በትር የሚመታበት ቲያጣ አንቦባውን ከፈተ ሊጨርሳት ማለት ነው። ከዛ በኋላ ማለ እናንተ ልጅ ተጠፋያችሁ የዲኖ ብሷን ዘላ ያመለጣችሁ። ከዛ በኋላ ምታውቁ ወይ ማለት ይሄ ስማኝም አይሻናት እንደዚህ ያለች እኔ ማ ያለሁ እኮ እኔም እኮ እንዲና እኔ እኮ ውጭ ነኝ እንደማንኛውም ሰው። ይባንተ በወንድነት ሲጀምር በወንድነት ይቀስ ብለ አውራና አይሻ ከሆነ ያለችሁ እኔም የሰማሁትን አይሻን አቀርበኝና ያየሁትን የሰማሁትን እነግራታለሁ። አይሻ እንደዚህ ብላ ከነገረችው እኔ እንግዲህ እሷ ወይንም እሷ ጋር ቁማ ይሆናል። እኔ ሌህ ሲፈጠር ሲጀመር ሲመጣት እኳ አለን አልኩ። ቤቱም ከፍተን አለን እየገለገልን ከዛ ተው ተው እያልን ስናበርዶ አለገ ከፍተን ማለት ነው። ግን አምቦባውን ይዞ መጥቶ ሀዘ አመት በሆነ እኮ አምቦባው እንትን እለዋለሁ ሲል ተው ምናምን ብለን አለው እንጂ ወላሂ እኔ ህን አጆሮ አልሰማብኝም። አይሻ ከሆነ እያለችኝ አይሻን አቀርበኝ። የሐቅን መፈርድ ከሆነ ማለት ነው አይሻን አቀርበኝ። እኔ የሰማሁትን እናገራለሁ፣ እሷም የሰማችውን ትናገራለች። ጥርሷ ረግፏል ስትለኝ ስማ ወይ ለወን ብላንገር ጥርሷ ረግፏል እንትን ብሏል ምናምን ስትል ጥርሷንም ወላሂ አላየሁትም። አይተሃል እንዴ? ከዛ የረጋገፈ ጥርስ እኔ ዲም ላይ ያየሁት ጥርሷን አላገኘሁም። ዲሙ ግን ሳይ ወጣ ይባይ አሁን ስማይ ታይ ጥርሷ ረግፋል ብላለች ብለዋል ምናምን ስትል ነበርና እስኪ ጠይቁ የእኔ ኧረ እኔው ላይ ጥርሷን አላየሁትም ብያለሁ። ለምን አላየሁትም ጥርሷን ረግፎ በነበር አዛ አንተ ነው ሀፈርሻውን አገኘው ነበር ግን እኔ አላየሁም። አይ እኔ አላየሁም። እህቴ ግን እኔ አንድ ጥያቄ ልጠይቅሽ፣ በሳውዲ አረቢያ በሀያ አምስት ብር ቻርጅ ነው እንደው እርግጠኛ ናችሁ እንደዚህ የተጣላችሁት በቻርጅ ሐቢበ እሷ እኮ የለ የለችበትም እኮ ከ ጭራሽ ደግሞ ጉዳዩ ላይ የለችበትም አይደለም እኛ እየዋረን እያለ እሷ ምንድን ነው የገባች? ሪከርድ ስላረገችን ነው እንጂ እሷ ከነገሩ የለችበትም። ወላሂ ሐቆን ስነግርሽ፣ እኛን እና እኛ የተከራከርን እያለ ጓደኛዬ ጋር ነው እንደዚህ አይደለም፣ እንደዚህ አይደለም፣ እንደዚህ ነው ምናምን የተባባልን በቻርድ ሳይሆን ምንድን ነው የሚባለው? ዝሮል በዚያ ነው ከዚያ የተጫጫህን እያለ ከዲጃ ፉሳናያት ሪከርድ ሰርታናለች። ከዛ ሪከርድ ስሰራነ ለምንድን ነው ምናምን ስላት፣ ለማስረጃ ነው አለችው። ለማስረጃ ለምንድን ማስረጃ? አንች ኮ ከዚህ ከነገሩ የለችበትም። ዜነት እጇ ያወጣ ነው። ለምንድን ፈልገሹ ነው ምናምን ብሎ በቃ በዛው ተጣሉ። እሷም ለማስረጃ ነው ትለው ገባ። ከዛ እንዲዛ እንዲዛ ተብለው ተጣሉ ላይ እንጂ ከነገሩ እሷ መጀመሪያ የለችበትም። እኛነነ እሺ፣ የሰውየውን ቁጥር ትሰጭኛለሽ ፈቃደኛ ከሆን የሰውየውን ቁጥር የደብዳቤውን ቁጥር ትሰጭኛለሽ? አንድ ቤት ማሬ፣ አንድ ቤት እየኖራችሁ እንዴት ቁጥሩን አታውቁም? ምን? ለምን አላውቅም? እኔ መድን አይደለሁም ያለሁት እኔ። አዎ አንተ አውራ አውራ

ቁጥር እኮ አለኝ። የሰውየው ቁጥር ተዘግቷን፣ እኮ የሰውየው ቁጥር እኮ አለኝ። እኔ ግን እሺ፣ ጠይብ። እናንተ ታዲያ የሰውየው ቁጥር ካላችሁ ከእኔ ምንድን ነው? እኔ የሰማሁትን ያየሁትን ነው የነገርኳቸው። እኔ ወደዚህ አይሻ ነግራችሁ ወደዚህ መጣታችሁ፣ ጠይባ ራህማ አዳምጪኝ፣ እኛ አሁን ይኸውልሽ የሰውየውን ቁጥር ያለችሽ እሷ በስተት ነው እንጂ የሰውየው ቁጥር አለ። ምክንያቱም ባለቤቷ እንድትንጫጭብኝ አልፈልግም። እኔ እውነት አሁን አላህን ምንፈራ ነ እናንተ ፈርቼ ሳይሆን አላህን የምፈራ ልጅ ማለት ነው። አሁን እንደገና መልሶ እናንተ ጋር ባይመጣ ነው ማለት ሌላ ማለት ማድረግ ትችላላቸው እጅ የለበትም። እኔ ከህግን ብትሄዱ እኔ እጅ የለበትም። ዘጋችሁ እንደው ሳርዬ እንደው እመኝ ሳሪ፣ ይሄ ነገር ከጀርባው ሌላ ነገር አለ። ምንም ይሄ የቻርጅ የገመድ የቅብጥ እርሶ ነገር አይደለም። አትቀልዱብን፣ በደንብ አድርገን እንተዋወቃለን። ከጀርባው ሌላ ሚስጥር አለ፣ እኛ ያላወቅነው። በጣም ነው የምታውረው። ጋይስ እኔ እንደዚህ አይነት ሰው አይቼ አላውቅም። እኔ አልደበደብኳትም። እኔ አልደበደብኳትም። እኔ አልደበደብኳትም። በጣም አንዳንድ ጊዜ ያለባችሁን ነገር እራስ በራሳችሁ የምታወጡት ነገር አለ። በቃ ያልደበደብኳትን ፎቶ ያልደበደብኳትን ፎቶ ምናምን በጣም ነው የምታውረው። በጣም በቃ እንደዚህ አይነት ሰው ደግሞ በቃ የሆነ ነገር እንዳለ ነው የሚያስታውቃችሁ። ምክንያቱም እኛ እሷ ደበደብ ሻላልናት። ስሚ አሁን ይቺ ራህመት የምትባለው ጓደኛሽ እያለች አለችው። አንቺ የምትይው ሌላ ነው፣ ራህመት የምትለው ሌላ ነው ሁለት አይነት ነው ቃል ቃላችሁ፣ እየሆነ ያለው ገብቶሻል። እኛ የምንፈልገው ከአንቺም ሆነ ከራህመትም ከሆነ ከሰንበድ የሆነ ምንም ነገር አንፈልግም፣ ብቻ ይቺ ልጅ ያለችበትን ቦታ ለማወቅ ነው። ለምሳሌ አንቺም ሆነ ራህመት ይቺ ልጅ ትሄዳለች ብላችሁ የምትጠረጠሩበት ቦታ ካለ ወይም ደግሞ የሆነ ቦታ ትሆናለች የምትሉት ቦታ ካለ እባካችሁ፣ በሰፈራችሁ በአቅራቢያችሁ ያለ ልጅ አግኝተናል፣ ሂቃማ ያለው ሊረዳን ነበረ ሲጀመር ተነሳም የምታመጽ ምናምንም ነገር አልመሰለኝም። ከነ ቦታው ስናጣ ብቻ ነው እያመ ኦኬ እሺ አሁን እሷም ምን እንደምትል ታውቂያለሽ። ጥርሷ አልወለቀም፣ ጥርሷ ምንም የወለቀ ነገር የለውም ያለች ነው። አንቺ ደግሞ ጥርሷ እንደወለቀ ነው ለጓደኛሽ የነገርሻት። አሁን ይቺ ልጅ በየትም ይሁን በየትም፣ እንዴት ነው የምናገኘት? ታራዬ ታራዬ፣ በነገራችን ላይ ነገርሽ እኔ ወዲያውም ከቤት እንዲወጣው ሻሪያ ላይ እንዲወጣ ወይም ወደ ልጅቷ ጓደኞች ኦሬ ብዬ ከሩሃ ድሮትላት እንዴት እንዴት ሙሽኪላ ተፈጥሯል ከልጅቷ ላይ ብዬ አደጋው ሙሽኪላውን ያሳወቁ ለጓደኛ ያሳወቅሁት እኔ ትኔ ነኝ። አዎ ጓደኞቿ ይህን ሰምተው ኡሪ ብሎ ሲያለቅሱ እኔም ሻሪያ ላይ አልቅሻለሁ። ግን ኡሪ እያለ ሻሪያ ላይ እያለቀሰ ብላ ለጀብያቢው ወገን መልእክት አስተላልፋ፣ የእኔም ቁጥር እያስፈለጉ ነው። እነዚያ ያሉት ማናት እንደዚህ ባይዋ ራህመት፣ ራህማ ራህማ ማለት ነው እኔ እንዲሆንኩኝ የልጅቷን አዲጋ እንዲደረሰ ወደ ልጅቷ ቤተሰብ ያስተላለፍኩት እኔ እንዲሆንኩኝ ሁሉን ነገር አስረጅቱ እሷ ናት። እንግዲህ የለቅሶ ነገር ይነገራል። እኔ በሰዓት ሆን ብቻለሁ። በጣም አርጠሻለሁ። ማረፈጃ ይነት አለቅ አያርበር ቶበት እሺ፣ እናመሰግናለን። ግን አሁን ልንገርሽ ማሪ አይሻ፣ አሁን ለምሳሌ ራህመት ፎቶ አደርሶናል። ምክንያቱም ይሁንሽ አንድ ነገር ልንገርሽ፣ እኛ ሰው ነው የምንረዳው፣ ሁላችንም ሰው ነው የምንረዳው። እዚህ ጋር ሰው ስንረዳ ይሄ ሰው በዚህ ሰው ላይ በራሱ በእህቱ ወንድሙ በደል ከደረሰበት በደል ያደረሰው ሰው ይሄ ነው ብለን ለህዝብ ማሳወቅ ግዴታም አለብን። ስለዚህ አሁን እኛ የምንፈልገው የራህመት የደረሰን ፎቶ አለ። አንችም ራህመትም ይችም የጠፋች ጓደኛት አንድ ላይ ተሰብስባችሁ የተነሳችሁት ፎቶ ካለ ወይም ደግሞ የተለየ የራህመት ፎቶ ካለሽ የሰውየው ካለሽ እባክሽ ተባበሪን። ይሄ ነገር ነገ ዋጋ በደንብ ይከፍልሻል። ምክንያቱም ሰው ለመርዳት ሰው መሆን ብቻ ነው። አንቺ ይህንን ነገር የምታደርጊው መወለድ ቋንኳ ነው። እናንተ እንኳን አንቺ እኛም